ታብዳለች። አትወድም እኮ አታክ የምታረጊያት በዚህ ነው እሺ፣ ፍሬ እሺ። አንቺ ምርጥ ያራዳ ልጅ ነሽ መቼም ታም ታመሽ ትበልጫታለሽ። ተኝተሽ ተገንዘሽ ትበልጫታለሽ። ከሷ ጋር ግን ካሁን በኋላ ከሆንሽ እኔ ነኝ አንደኛ ጠላትሽ። አረ ዱባዬ ወፍ የለም። እመቤቴ፣ እንዴት ነው ልጆቼ ላይ ያደረሱትን ግፍ አይተሃል ሰምተሃል። መቼም እናትና ልጅ ሎያሊቲ። የገረድ ልጅ አንተ ግን ሴት ነህ ይለኛል። እናትን ልብዳት የዛች ወደፊት ሚዩት አድርግለት የሚሰድቡትን። ቆርቆሮ አጥር ተደግፎ ይሆናል። የገረድ ልጅ ምን አባት የእሷ ደጋፊ ነ ምንድነ? አንዳንድ አሉ እንደሱ አይነቶች፣ የሞቱ ሙትቻዎች፣ የእሷ የሚደግፉ እና አካውንት ገብታ ፎር ፎር ወሪዝ አስራ ሁለት ነው። ጎሬላ ነው ዝም ያለችው ዞይ ምን ታርግለት፣ አታርጉት፣ እሱ ነው ላቫልቲ 113 ራሱ ጎሬላ ነው። ጎሬላ ነው። የሆነ እነዚህ ጸጉራችሁ የምታበጥሩበት የለም በሶኬት ላይ ተሰክቶ፣ እሱን አሁን ማይ ሬስቶራንት። ለበለጠ ጥያቄ ከዚህ በኋላ በላይፍ ነው።

አልጋ ልብሱን ጠረጴዛ ላይ ለበሰችው። ሁለቱን ትራስ ልብስ ወንበር ላይ ለበሰች። የሰነበተ የጥላ የወጣችሁን ምን እንኳን አደረሳችሁ ብላ በልታ አራት የአልጫ አጥንት፣ የቀይ የዶሮ እንጀራውን ጥርግርጋ፣ ፀጉሯን እያከከች እንኳን አደረሳችሁ። አረ ነው ወንድ ልጅ ይዞ ይዘው ይተኛው ወንድ ልጅ ይተኛል። በቃ እሱማ በቃ በሰዓቱ። ወንድ ልጅ ምን ወንድ ልጅ፣ እኔ ስሰክር ምን አይነት ፈረጅ እንደምተኛ ባየሽ። ግን ከእሷ ይበልጣሉ? ስሚ ባርባራ፣ እኔ እሷን ሰው ብሎ ቦታ ሰጥቷት እንደዚህ አንድ ሺህ ሰው ስምንት መቶ ሰው ምናምን ሲያያት እኮ ነው ግራ የሚገባኝ እኮ። ምን ቁም ነገር እኔ እስካሁን ብዙ አመት ተከትያታለሁ። አንድ ነገር ፍሬ ነገር ሰምቼባት አላውቅም። ጥላቻ ታስፋፋለች፣ የሰው ጥላቻ ዱባይ። የሚያናድድ የአማራ ልጆች ናቸው ፎሎወሮቿም፣ ጊፍተሮቿም። አንድ የኦሮሞ ስም የለም ልጅ የለም እዛ ቦታ ላይ ካየ። ይህ ደደብ ህዝብ ሾርት ሜሞሪ ተጫውታባቸዋለች። እነሱንማ ያደረ ተከሰከሳላችሁ። ዞይ ኔትወርኳ ይዟት አለ። እሷ አታዋሪም፣ እንዲ ቀጥቅጭ እንጂ ምን ነው ጠጣልሽ። ቦታው እኮ አልምችለው ነው ጓደኛዬ። በቃ ካልተመቸሽ ተይው፣ ችግር የለም አዳችሁ። እኛን ቀጠቀጣልን በመንፈስ ተከታይ ነው። እንጆይ ያረኩኝ ነው በጣም። እንጆይ አድርገው። በሃሳብ አብረሽም ሆኜ አለሁኝ። ታውቂው የለት እንዳለ ለዛ ነው በመንፈስ ተከታይ ፍሬ ተሻለሽ የምትዪው። ምን ሆኜ ነበረ? እናንተ ሴታ ሴት የምትለው ዱባይ እናወጣ የማድ የማድቤት ልጅ ተመችቶኛል። የራሱ እኮ ነው እየተቀያየረ እየመጣ ማዕት እኮ ነው ያለው። ጎሪላ እኮ ነው። ማርያምን አንድ ነገር ምነግርሽ ማለት ነው ለስጎ ፋሚሊ ታብታብ እንዳትናደጅላት። ሌላ ጊዜ አንዳንድ ጊዜ ሳይሽ ማለት ነው። አሁን እዚህ ላይቭ ላይ ድንገርሽ፣ ሌላ ጊዜ ስለማይመች ቢዚ ስለሆንች ማለት ነው። ስለ እሷ ምንም ነገር ባያዝ ዳቱኝ ስትሰሚ ወሬዎች ምናምን ማለት ነው። አንድ እዚህ የጥፍርሽ ቆሻሻ ላይ አትደርስም። አንቺን ለውበት ለምናምን ነው የምትጠቀምሽ። ክለብ ምናምን ምናምን አካያጅ ነው የምትፈልግሽ። ኦቨርናይት ምናምን ስትወጡ በቃ የሆነ ሰው እንዲጠጋት ምናምን ምናምን ማድረጊያ ነው። ይህ አይገባሽም ፍሬ ሁለት እንደ ነፍሳ የምትወጣው ልብስ የሸሌ እንደ ሸሌ ነው ሰው የሚያዩት በኮሚሻኝ

በስማ ከተለያየ እኮ ነው የሚሰካውን። ከተለያየ አካል ነው የተሰራችው። የሰው አኒሜሽን ከጉማሬ ከምን ከምን ነው የተሰራችው? ይቺ የሰው አኒሜሽን አሳ አጥንት ነው የተሰራው። ለዚህ ነው ጥሩ እንትን የሌለውና፣ የሞተው ሰውዬ ሄዶ እሱን አስሞርዳ ነው የከተተችው። የሞተው ፈረንጅ ሰው ነው እሱን የሰጣት የእሱ ጥርስ እኮ ነው ስር ስታኝክ አይታችኋታል። አታኝክም እኮ በደንብ እንደኛ እኮ ኖርማል አታኝክም። ትንሽ ገረፍ ገረፍ ታደርገውና ነው ዋጥ የምታደርገው። ትልቅም ስጋ ይሁን አችልም፣ እንደ አባ ኮዳ ነው ስጋውን የምትውጠው። ፌክ ነው ጥርሱ ፌክ ነው፣ እና ትጠነቀቃለች። ብዙ ጊዜ እኮ ኢያትማ ላይቭ ላይ ስትበላ ካይሻት፣ ዝም ብላ ሁለቴ ወቀጥ ወቀጥ ታደርገውና ዋጥ ታደረገዋለች። እንደ ዶሮ ማለት ነው። ትችላለ ትልቅ ያለ ትችላለ። ዱባይ፣ እኔና ባርባራ እኮ ጀለስ ነን እኮ። እኔ አይቼው አላውቅም የትም ቦታ አይቼው አላውቅም። በተለያየ አካውንት ነው የምከተልሽ። እኔና ባርባራ ዘመድ ነን። ኦኬ፣ እስኪ መቅደስስ ምን ልትላት ይሆን? አይ በቃ ፎሎ አረግና ቤተሰብ እንሆናለን። ፎሎ ነን ዱባይ፣ እንትን እኮ ፎሎ አድርገሽኛል እራስሽ ፎሎ ባርገሽኛ ያ። አዎ ሰላም ናችሁ? ሰላም ሰላም። ድምጽ ብትሆኚ ለማለት ነው የገባሁት ለሊቢያ ልጆች ድምጽ ብትሆኚ። አንድ የሆነ ቪዲዮ ብሰሪላቸው እንዲረዱ የሆነ ነገር ብታረጊ ደስ ይለኛል፣ እንደ ሰው ብዙ ልጆች እየተሰቃዩ ስለሆነ የተለያዩ ቪዲዮዎች ደርሶሻል ብዬ አስባለሁ። ቢያንስ የሆነ ነገር ብታረጊ ብዬ ነው ሁላችሁ ውስጥ ያላችሁ ሰዎች ብታግዙ ለቂያ የሆነ ነገር ቢሆኑ መቼም እንደ እንደ ኢትዮጵያዊ ማዘናችን አይቀርም። ያ ነገር ከመምጣቱ የሆነ ነገር ብናረግ ዜ ስላሰብክ ነው በጣም ይቅርታ፣ ስለረብሽ እኮ ነው እሶኬ መግቢይ ነው አረበሽ፣ አረበሽኝ ስግናለው። አንቺ እራሱ እንደዚህ እየገባሽ ሰፖርት በማድረግሽ በጣም ጥሩ ሰውነሽ ባይነኝ